አፓርትመንት ወይም ደግሞ መኖሪያ ቤቶችን ለመግዛት በምታስቡበት ሰዓት ላይ ልታስቧቸው እና ከግምት ውስጥ ልታስገቧቸው የሚገቡት ነገሮች ምንድን ናቸው የሚሉትን ዛሬ በዚህ ቪዲዮአችን የምናይ ይሆናል ማለት ነው። እንግዲህ እኔ ብቻም አይደለውም ኤክስፐርቶችም ጠርተን ምን ነገሮችን ኮንሲደር መደረግ አለባቸው አብዛኛውን ጊዜ መኖሪያ ቤት በምንገዛበት ሰዓት ወይም አፓርትመንቶቻችንን መኖሪያችንን በምንገዛበት ሰዓት ላይ ማናያቸው በጣም ብዙ ነገሮች እይታዎች አሉ። በዛሬ ቪዲችን የምናየው ምን ነገሮች ላይ ኮንሲደር መደረግ አለበት? እነዚህ ነገሮች ምን ምን ነገሮችን ያካትታሉ? አካባቢ ውስጥ ምን ምን ነገሮችን መያዝ አለበት የሚሉትን የምናይ ይሆናል ማለት ነው። በዩቱዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በቀጣዩ ቪዲዮችን አብረን ምንቆይ ይሆናል። ይህን ቪዲዮ እስከ መጨረሻው ብታዩት በጣም ብዙ ታተርፉበታላችሁ ብዬ አስባለሁ። ምክንያቱም አንድ ሰው መኖሪያ ቤት ለመግዛት በመዲናችን አዲስ አበባ ለመግዛት በሚያስብበት ሰዓት ላይ እነዚህ ነገሮች ታሳቢ ሊያረግ ይገባል ብዬ ስለማስብ ይህን ቪዲዮ ይዤላችሁ እንሆ ብያለሁ። እንግዲህ እስከ መጨረሻው ቪዲዮ ብታዩት ብዙ ታተርፋላችሁ። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ። እንግዲህ አጠገቤ ኢንቨስትመንት ስራዎች ላይ በደንብ ሲንቀሳቀስ የሚገኝ ወንድማችንን ይዤላችሁ መጥቻለሁ ማለት ነው የዚህ የመሬት ዋጋ የአፓርትመንቶችን ፕራይስ ምን ይመስላል፣ እንዲስ ደግሞ ዋጋቸው ቫሊዩ ሊጨምርበት የሚችሉ ሰፈሮች የት የት ናቸው የሚሉትን ዛሬ ዲስከስ የምናደረግ ይሆናል ማለት ነው። እንግዲህ አጠገቤ ወንድማችን ይገኛል። መጀመሪያ ራሱን ያስተዋወቅና ከዛ በመቀጠል ደግሞ ቀጣይ ቻፕተራችን የምንቀጥል ይሆናል ማለት ነው። አብራችሁ ቆይ ቆዩ። ዮሐንስ አፈወርቅ ይባላለሁ። በኢንቨስትመንት ሰክተሩ ላይ ላለፉት ጥቂት አመታቶች ላይ የማማከር ስራ እና እንዲሁም አንዳንድ የኮንሰልቲንግ ስራዎችን ነው የምሰራው። ዛሬ እንግዲህ የት እንገኛለን? እሺ ዛሬ እንግዲህ የምንገኘው ሳር ቤት ነው። ኦኬ የምንገኘው ኦልሞስት አሁን ያለንበት ቦታ የሚታየ ከሆነ ሳር ቤት አደባባይ ነው። ሳር ቤት አደባባይ ማለት አደምስ ፓቪሊዮን ያለበት ወደ መካኒሳ በሚወስደው መንገድ ጋር ነው የምንገኘው። ቫቲካን ማለት ነው ወደ መካኒሳ በሚወስደው መንገድ ቫቲካን ኤምባሲ ያሉበት ትልቅ ሎኬሽን ላይ ነው የምንገኘው። ኦልሞስት ኮሪደሮች ተሰርቶ በደንብ አክቲቪቲ አሁን ላይ ለኢንቨስትመንት በጣም ከሚመረጡ ቦታዎች መሀል ላይ ነው ዛሬ የምንገኘው እና ሶ ይህንን ቦታ ለምንድ ነው ብዙ ጊዜ ለኢንቨስትመንት ተመራጭ እንዲሆን እንዲሁም ደግሞ ይህ አካባቢ ላይ በዶላር ነው የሚከራየው። እነዚህ የሚሆኑበት ሪዝን ምንድን ነው? በዚህ ልክ ዋጋው እዚህ አካባቢ ላይ በጣም አሪፍና ኤክስፔንሲቭ ተብሎ ይጠራሉ፣ እና ሪዝኖቹ ምንድን ናቸው ብለው አስባሉ? ኦኬ፣ እሺ፣ ቴንክ ዩ። በመጀመሪያ አንድ ጊዜ ኢንቨስትመንት ላይ ከመግባታችን በፊት ማየት ያለብን ነገሮች አሉ እና፣ አንደኛው ሎኬሽን። ሶስት ነገሮች አሉ ሁለተኛውም ሎኬሽን ነው። ሶስተኛውም ሎኬሽን ነው። ይህም ማለት አንዳንድ ኢንቨስትመንት ሴክተር ላይ ስንገባ እዛ ቦታ ላይ ኢንቨስት በምናረግበት ሰዓት ላይ ዊዝን ሾርት ፔሪድ ኦፍ ታይም ማለትም ሾርት በጣም ባላሳጠረው፣ ሁለት አመት ሶስት አመት ውስጥ እኛ የምናወጣው ነገር ምን ይዞ ይመጣልናል የሚለውን ነገር ማየት ምንችልበት ሎኬሽን ኤግዛምፕል ይሆናል ብዬ ገምታለሁ አንደኛው በዙሪያው አንዳንድ ኢንተርናሽናል የሆኑ ስኩሎችን ሆስፒታሎችን ያቀፈ ሲሆን በአፍሪካ ዲፕሎማት ቦታ ላይ ነው የሚገኘው አፍሪካ ህብረት ሄድ ኳርተር ነው እዚጋ የሚገኘው ሁለተኛው ደግሞ በገቨርንመንት ስታትስ ላይ እዚህ ሎኬሽን ላይ ትልቅ ቫሊዩ ተሰጥቶት የአፍሪካ መዲና ያረፈችበት ቦታ ነው ሳር ቤት የሚባል እናም እዚጋ በዲፕሎማቶች ነው የሚጠበቁት ትላልቅ የሆኑ ኤምባሲዎች አሉ ኦልሞስት ወደ 19 እስከ 22 የሚሆኑ ኤምባሲዎች አሉ አንድ ኤምባሲ እያንዳንዱ ብዙ አይነት ኤምባሲዎች ማለት ነው። ሳውዝ አፍሪካ ኤምባሲ። እኒህን ኤምባሲዎች ደግሞ ሬዚደንሳቸው ከቤታቸው መራቅ ስለሌለበት እዚሁ አካባቢ ኢንቨስት እያደረጉ በአጭር ጊዜ ውስጥ ብር ሊያስገኝ የሚችልበትን ቦታ ነው የሚፈለገው፣ ኢንቨስትመንት ላይ ስንገባ ማለት ነው። የዛሬ አንድ አመት ወር ከሁለት አመት በፊት እዚህ ሳር ቤት ሎኬሽን ላይ ኮሪደር ፕላኑ የመጀመሪያው የተሰጠው ሎኬሽን እዚህ ነው። ኮሪዶር ፕላን ሲመጣ፣ ለምን ኤዩ ዴስቲኔሽን ቦታ ስለሆነ ቶሎ አክቲቭሊ ኮሪደሩ አልቆ ሪኒው ተደርጎ ለዩ ለሚኖሩት ኢንቨስትመንት ላይ በደምብ ተብለ እዚህ መኖር እንዲችሉ ሴኩሪድ የሆነ ኢንቨስትመንት ላይ እንዲሳተፉ እዚህ በደምብ በስራ ቦታቸው ላይ ሳይርቁ እንዲሆን ያለበት ቦታ ነው። ኦኬ የዛን ጊዜ በሚሸጥበት ሰዓት ላይ በካሬ ከ400 እስከ 480 ሺህ ብር ሊሸጥ እዚህ ሎኬሽን ላይ ማለት ነው ማለት ነው ላይክ መሬቱን በሚገዙበት ሰዓት ላይ ነው መሬቱን በሚገዙበት ሰዓት ላይ መልሶ መልማት ቦታው ተፈለገና ኮሪደር በሚሰራበት ሰዓት ላይ የዛ ሰዓት ላይ ጨረታ ታወጣ ጨረሻው ሰዓት ላይ

ቶሎ መልማት ስላለበት እዚህ ሴክተር ላይ ቆይቶ ኢንቨስትመንት ላይ ሲሰራ በአጭር ጊዜ ውስጥ አቬሌብል መሆን አለበት። ማለት እዚህ ሎኬሽን ላይ ቦታ በሚያዝበት ይገርም ነገር የዛሬ አመት እዚህ ሎኬሽን ላይ ከዛ ጨረታ ሊዝ ምናም ካለፈ በኋላ ኢንቨስትመንት ሴክተሩ ላይ ኢንቨስት ያደረጉ ክላይንቶች ነበሩ እና ከሱ ውስጥ ፍሩትፉል የሆኑ ቢልዲንጎችን ለኤግዛምፕል አሳይሃለሁ። እንደምታቀውኔም ቴመር ሪል ስቴት ነው የምሰራው በሴልስ አማካሪነት። እኔም አንደኛው ቢልዲንጋችን የኛ ነው። ኦልሞስት ፋይቭ ፖይንት ፎር አካባቢ ነው የሸጥነው ፔመንት፣ የዛሬ አመት አካባቢ ማለት ነው። በካሬ ሜትር ከሀምሳ አራት ሺህ እስከ ሀምሳ ሰባት ሺህ ሬንጅ ማለት ነው የሸጥነው። በጣም ርካሽ ነው ማለት የዛሬ አመት ማለት ነው። የዛሬ አመት ማለት ነው እና እዚህ አካባቢ ላይ የዛሬ አንድ አመት እስከ አንድ አመት አንድ ወር ከሁለት ወር በፊት ማለት ነው በካሬ ሜትር ከ54 ሺህ እስከ 56 ሺህ ብር ነው ይሸጥ ነው። እዚህ ሎኬሽን ላይ ማለት ነው። ይሄን ቢልዲንግ ይሄን ቦታ ኦልሞስት ኮሪደሩ እንደተጀመረ እኛም ግንባታ ወደው ጀመርንና ዊዛውት ኤኒ ኢንፍሌሽን ዶላር ጭማሪ የለው ምንም ማቴሪያል ጭማሪ የለው በፊክስ ብር አግሪመንት ቴምር ፕሮፐርቲስ ነው እየሸጥ ነው። የዛሬ አንድ አመት በፊት ያለው ደግሞ ሪተርኖን ባክ ኢንቨስትመንቱ ኦልሞስት ወደ 15 16 ሚሊዮን ብር ነው እየተገመተ ያለው ደንበኞች ሪጀክት እያደረጉት ማለት ነው ገና ይጨምራል በሚል እሳቤ which is በካሬ ሜትር እስከ አሁን 110 120 ሺህ ድረስ ነው ሬንጅ እየወጣ ያለው which is በአንድ አመት ውስጥ ሪተርኖን ባክ ኢንቨስትመንት በ120 አጥፍ አካባቢ ሆኗል ማለት ነው። በጣም ብዙ ሎኬሽን ማተር ስለሚያረግ ነው። ይሄንን ኢንቨስትመንት ለመጠቀም የዛኔ ክላይንቶች ምን አሰቡ ነው የሚባለው። ሎኬሽን ሆስፒታሊቲ ያለው ዩን ደስቲኔሽን ቦታው ቶሎ አክቲቭ ተሰርቶ መድረስ ያለበትን ስቲሜሽን ሲያዩ በደንብ ፓርቲስፔት አርገው አሁን ላይ ኮሪደሩም አፌክት አድርገውን ቆንጆ አድርገን ሰርተን ኮሪደሩ ጥሩ ሳይዱ ሳይቶቻችን ቶሎ እንዲያልቅ ያረጋቸው። ሁለተኛው ደግሞ ሳይት ይነካል ቢባልም እስካሁን ድረስ አልደረሰብንም። ኮሪደሩም ጨርሷል። ባለቀ ሰዓት ላይ እንደምታየው ግሪነሪ ስፔስ ተርፎን ለልጆች ለሰፈሩ በሚመጥን ሁኔታ ቆንጆ አድርገን ሰርተናል ማለት ነው። በጣም አሪፍ ነው። ይሄ እንግዲህ አሁን እንደነገርከኝ ይሄ ሳይት ኦልሬዲ አልቋል። ይህን ቪዲዮ እንግዲህ አሁን ገና ይሰማሉ የሚሰሙ ሰዎች አሉ ብዬ አስባለሁ እና የያያ ቤተሰቦች እንግዲህ ይህንን ሳይት ማግኘት ስለማይችሉ እዚያ ከይ ላይ ሌላ አላችሁ ወይ? ሌላ ሳይት ተጨማሪ ወይም ደግሞ ሌላ ኦፖርቹኒቲዎች ካለ እንግዲህ ለኦዲየንሶች ድሉን ብትሰጥ ደስ ይላል። አው ይኖረናል። ለመጨረሻ ዙሪያ ወጣ ነው አዲስ ሳይት አለ ኦልሞስት። ዋጋቸውን በተመሳሳይ ሁኔታ እንደ ቴምር ለገበያው፣ እንዲሁም ደሞ ለማህበረሰቡ ተመጣጣኝ የሆነ ነገር እንዲሁም ኳሊቲ ቤዝ ያደረገ ነገር ነው ያቀረብ ነው እና ከዚህ ከቫቲካን ካለንበት አንድ 200 ሜትር ወረድ እንዳለን ኦልሞስት በዚሁ መንገድ ላይ ነው መንገድ ላይ ነው በዚሁ መንገድ ላይ ሜን ሮድ ላይ ኦልሞስት ስንት ሜትር መሰለ፣ 150 ሜትር እንዳለፈን ሲልክ ሮድ ሆስፒታል ፊት ለፊት ላይ አንድ ወደ 800 ካሬ ላይ ያረፈ ቢልዲንግ ላውንች አድርገናል ለሽያጭ በካሬ ሜትር ዘ ፈርስት የሚመጡ ካስተመሮች ካሉን እስከ 10 ድረስ በካሬ ሜትር ለፈርስ ለሚመጡ ከስተመሮች የቀን ኤስቲሜሽን ያወጣ ነው። የአንድ ሳምንት ነው። የቤት ኤስቲሜሽንም አለ። ከ71,500 ብር ጀምሮ በካሬ ሜትር እየሸጠ ነው። ቺዝ ላስር ካለው ሞር አፎርደብል ለመሆን ትንሽ ብር ብቻችናለው ማለት ነው። ሌላ ደግሞ ኢንፍሌሽን የለውም። ምንም አይነት እንትን የለውም። ደንበኞቻችን ሳትፋይ ናቸው። በእኛ ባለው ሁለት ዓመት ከስድስት ወር እስከ ሶስት አመት ይፈጅብናል። በሶስት አመት መክፈል ይቻላል። ዛሬ ላይ ያለው ገንዘብ ቫልዩ ስላለው ዛሬ ላይ የሚከፍሉ ከሆነ በካሬ 71,500 ብር ሙሉን ከከፈሉ ማለት ነው። ኢንስቶልመንት ደግሞ እያየን በግንባታ ላይ ደግሞ ካሉ ደግሞ ከ8 ሚሊዮን ብር ጀምሮ ማለት ነው which is 2 bedroom ከ8 ሚሊዮን ብር ጀምሮ አቬላብል አድርገን ለኪራይም ለመኖርም ብትል፣ ዛሬ ላይ ደግሞ መክፈል ቢፈልጉ ደግሞ ከ5 ሚሊዮን 700 ሺህ ብር ጀምሮ ባለው ለመኝታ ቤት ላለ ለሚመጡት አስር ቀናት ኦፕን አድርገን እንተዋለን። ከዛ በኋላ ሪቫይዝ የምናደርገው ዋጋ ምን ይኖራል። ቴምርም ደግሞ በቤተሰቡ ደረጃ በህብረተሰቡ ደረጃ ጥሩ ተቀባይነት ስላለው ፕሮጀክታችን የአንድ ሳምንት የመቆየት ኢንተርቫል ብቻ ያለን ይሄንን ቀድሞ ለሚጠቀሙ ቤተሰቦች ጥሩ ዲስካውንት እናዘጋጃለን። 35 ፐርሰንት ድረስ ኦፍ የማድረግ ማለት ነው። በ65 ፐርሰንት ግብይት ነው ሙሉ ቤቱን መግዛት የሚችሉት። ኢንፍሌሽን የለም ምንም የለም። አንዴ ገዝተው ከዛ በኋላ ምንም የሚጠየቁት ነገር የለም። የሚጠየቁት ነገር የለ፣ ደግሞ ቤታቸው መረከብ ነው የሚጠየቁት፣ መጨረሻ ላይ ማለት ነው። በጣም አሪፍ ነው። ኦልሞስት ይሄኛውን ህንፃ ራሱ ነው ማለት ነው። መቶ ምናምን ሜትር ወረደ ብላችሁ የደገሙት እሱ ነገሩ፣ በጣም ራሱ ነው ተመሳሳይ ኳሊቲን ያላቸው፣ ኳሊቲያችን አይለያይም። ዲዛይን ችግር ሊለያይ ይችላል። ኦኬ በዛው ልክ ነው የሚሆነው። ዲዛይኑ 80 ካሬ ጀምሮ ነው እዛ ጋር ያለ፣ እስከ 154 ድረስ 3 ቤድሩም ኢንክሉዲንግ ሜድስ ሩም እንዲሁም ስቶር ድረስ ያለው አለ። ሁሉም ፍሮንት ባልከን ያላቸው፣ ሞርኒንግ ፀሐይ ነው የሚያገኙት። ለኪራይም ለመልሶ ለመሸጥ እንደምታዩ 120 እጥፍ ነው በአመት ውስጥ። ሁለት አመት ሶስት አመት ቢቆይ ደግሞ የሚኖረውን ቫልዩ ማየት እንችላለን። ዮሀንስ እንግዲህ ቴምር ሪል ስቴት እኔም ለረጅም ጊዜ ማቆቤል ስቴት ነው። ዲሊቨሪ ላይ ምንም ችግር የለውም ከዚህ በፊትም ብዙ ማስታወቂያዎችም አብረን ሰርተናልና ቴምር ሪል ስቴት ላይ መጥተው ኢንቨስት ማድረግ የሚፈልጉ በእርግጠኝነት ቤት መግዛት የምትፈልጉ ትኖራላችሁ እያስባለውና ምንም ነገሮችን ኤክስፔክት ማድረግ አለባቸው? ምንስ ይዘው ይምጡ ስ ነገሮች ስ ብታረግ ነው መልካም እኛ ጋር ግብይት ፈጽመው አብረው ለመሄድ የሚፈልጉ ቤተሰቦቻችን ፕላትፎርማችን ስሊም ነው። አንደኛው ምንድን ነው ከኢትዮጵያ ሀገር ከኢትዮጵያ ውጭ ላሉ ከስተመሮቻችን ኦልሞስት ያሉበት ቦታ ድረስ በዲኤችኤልን በሌላ አይነት ታይፖችም መላክ እንችላለን። ሙሉን አይተው ወደው ፈርመው ለእኛ ይልኩልናል። እኛም ደግሞ ያለውን ፊድባክ አይተን እንመልስላቸዋለን። ይሄ ስሊግ። ሁለተኛው ደግሞ በተወካይም ከሆነ ውክልና ያለው ሰው ኒ ሰው መግዛት ይችላል። ሶስተኛው ደግሞ በመታወቂያ ነው። ፓስፖርት መታወቂያ ነው የምንፈልገው። ዳውን ፔመንት ከሆነ የሚፈልጉት በኮሌክሽን ከሆነ መክፈል የሚፈልጉት እስከ ሶስት አመት ድረስ በ15 በ16 ዙር ከሶስት እስከ አራት ወር ባለው ኢንተርቫል መክፈል ይቻላል። ዛሬ ላይ ደግሞ መክፈል የሚፈልጉ ከሆነ ደግሞ ቅድም የሰጠው ዋጋ አለ። እሱን ዲስካውንት ተጠቅመው ምንም አይነት ኢንፍሌሽን ሳያካትት መገበያየት ይችላል። በመሀል በሚፈልጉ ለሌላ ወገን ማዞር የሚፈልጉ በራሳቸው በኩል መጨረስ ይችላል። ዞሮ ዞሮ ግን ቦታ ቫሊዩ አለው ማለት ከምንም በላይ ይህንን ይህንን ፕላትፎርሞች አመቻችተናል። የሚገርም ኤክስፕላኔሽን የሰጠህ የሆነ እንግዲህ ለሰጠህ ጊዜ ከልብ አድርጌ አመሰግናለሁ። እነሱም እንግዲህ በእርግጠኝነ ሪል እስቴት ላይ ለመግዛት ኢንተረስትር ከሆኑ እንደሚደውሉልህ ምንም ጥርጥር የለኝም። እንግዲህ የያያ ኮንስትራክሽን ቤተሰቦች ለዛሬ የነበረን ቆይታ ይህንን ይመስል ነበረ። በእርግጠኝነት ጊዜው በጨመረ ቁጥር ወይም ደግሞ አመቱ በገፋ ቁጥር በየጊዜው እንደነዚ አይነት ፕራይም የሆኑ ሎኬሽኖችን ኢንቨስት ብታደርጉ ብዙ ታተርፋላችሁ ብዬ አስባለሁ። በዚህ የመሰለ ዋጋ እንደዚህ አይነት ቦታ ላይ ይሄንን በጣም ሪል ስቴቱ ቢ ቪዲዮንም ገብታችሁ ማየት ትችላላችሁ። የዛሬ አመት እኔ እራሴ መጥቼ ፕሮሞሽን ሰርቼበታለሁ እዚህ ቪዲዮ ላይ። ዛሬ እንግዲህ ሙሉ ለሙሉ ሶልድ አውት ነው ማለት ነው። ጊዜ በሰጣችሁ ቁጥር ዋጋውን በዚህ ልክ እየጨመረ የሚመጣ ስለሆነ እርሊ ኢንቨስት ብታደርጉ በጣም ሰጀስት አደረጋለሁ። ከአገር ውስጥ የሚያላችሁ ከሀገር ውጭ ያላችሁ ይህን ቪዲዮ እያያችሁ ትሆናላችሁ ብዬ አስባለሁ። እና እኛ በተቻለን አቅም እንግዲህ ኢንፎርሜሽን ነው የምንሰጠው። ለእናንተ የሚጠቅማችሁን ኢንፎርሜሽን እንሰጣችኋለን። እናንተ እንግዲህ ወስናችሁ መታችሁ ግዙን። ላለን የነበረን ቆይታ ከልብ አድርጌ አመሰግናለሁ። ዮሐንስ እንግዲህ በጣም ነው ማመሰግናለሁ። ሰላም ሁኑ። መልካም ጊዜ